ሰብስክራይብ በማድረግ ቤተሰብ ይሁኑ። አላ ተኻፉ ወላ ተሕዘኑ አብሽሩ ቢልጀና አላ ተኻፉ ካሁን በኋላ ምን ይገጥመናል እያላችሁ እንዳትፈሩ። እኔ ሲጋራ እፈልጋለሁ እና በጀነት ውስጥ ሲጋራ ይገኛል ወይ ሲል ሰውየው እንደ ቀልድ ጥያቄ ያቀረበ

ያንተ ማስታወስ ሙእሚኖችን ይጠቅማቸዋል፣ ባለው መሰረት ሁልጊዜም ማስታወስ ይገባናል ማለት ነው። እና ምንድነው በዲናችን ላይ ጽናት ያስፈልገናል። ረሱል ሰለላሁ አለይህ ወሰለም አል አዕማሉ ቢልኸዋቲም ስራ ፍጻሜው ሲያምር ነው ፍጻሜው ሲስተካከል ነው ብለዋል። አላህ ኻቲማችንን ያስተካክለው፣ ኻቲማችንን ያብጀው። መጨረሻችን እንዲስተካከልና ኻቲማችን እንዲያምር ደግሞ ዛሬ ያለንበት ጽናት ወሳኝነት አለው ማለት ነው። ስለዚህ በዲናችን ላይ መጽናት ይገባናል። አላህም በቃሉ ነግሮናል። አዑዙ ቢላሂ ሚነሸይጣን ሸይጣኒር ረጂም ኢንነልላዚና ቃሉ ረብና እነዚያ ጌታችን አላህ ነው ብለው ከዛም በኋላ በአላህ ጌትነት አምነው በዚሁ እምነታቸው ቀጥ ያሉ ሰዎች ይላል። ምን ይሆናሉ? መጨረሻ ላይ ከዱንያ ሊሰናበቱ ሲሉ፣ ሩሓቸው ልትወጣ ስትል፣ ገርገራ ውስጥ ሲገቡ ተተነዘሉ ዐለይሂሙል መላኢካ መላእክት ወደ እነሱ ይወረዳሉ

ወላ ተሐዘኑ ባሳለፋችሁትም ምድራዊ ህይወታችሁ እንዳታዝኑ እንዳትቆጩ፣ እንዳትተክዙ ይሏቸዋል። ይህን ፍርሃታቸውና ሐዘናቸውን ሊያስወግድላቸው የሚችል ነገር ምን ተገኝቶ ነው ብለን ስንጠይቅ፣ ወአብሽሩ ቢልጀነቲ ለቲ ኩንቱም ቱዓዱን ትቀጠሩት በነበረው የተስፋ ቃል ኪዳን ይገባላችሁ በነበረው ጀነት እንኳን ደስ ያላችሁ በማለት ያበስሯቸዋል። በስ ሱራቸዋል አላሁመ ጅዓልና ሚንሁም፣ አላህ ከእነሱ ያደርገን። ይሄ ብስራት ለእነማን ነው ሲባል መጀመሪያ ላይ እንዳየ ነው አላህ ጌታችን ነው ብለው በአላህ ጌትነት አምነው ውስጣቸው ደስተኛ ሆኖ በዚሁ እምነታቸው ምን የሆኑትን ነው የጸኑትን ነው ማለት ነው በጽናት በኢስቲቃማ መስመር ላይ ያሉትን ነው ይሄ ብስራት የሚሰጣቸው ማለት ነው እንደውም ቀጥለው እነዚህ መላእክት ምንድን ነበር የሚሏቸው ናህኑ አውሊያኡኩም ፊልሐያቲ ዱንያ ወፊልአኺራ በምድራዊ ሕይወታችሁም እያላችሁ ወደ መልካም ነገር የምናግዛችሁ የምንረዳችሁ ወዳጆቻችሁ ነን። ይህ ወዳጅነት አሁንም አይቀየርም፣ አይቋረጥም። በአኼራም የእናንተው ረዳት ነን ይሏቸዋል። ታዳ ጀነት ውስጥም ስትገቡ ወለኩም ማ ተሽተሂ አንፉሱኩም በጀነት ውስጥ ነፍስያችሁ የምትፈልገው ነገር ሁሉ አንድ ላይ አለ። ጀነት ውስጥ የማትፈልጉት ነገር ነው እንጂ የሌለው ነፍስያ የምትፈልገው ማንኛውም መልካም ነገር ሁሉ ኒዕማው እዛ ውስጥ አለ። አንድ ጊዜ ትዝ ይለኛል። አዲስ አበባ አንዋር መስጊድ ነው መሰለኝ፣ ኡስታዝ አህመድ ይመስሉኛል፣ ረሕመቱላሂ ዐለይህ ወይም ፈትሕ መስጊድ ላይ ነው፣ ተፍሲር እያስተማሩ እያለ ጥያቄ የቀረበላቸው በዚህ አየት ላይ ጀነት ውስጥ የምትፈልጉት ነገር ካለ እንዴት ነው እኔ ሲጋራ ፈልጋለሁ እና በጀነት ውስጥ ሲጋራ ይገኛለሁ ሲል ሰውየው እንደ ቀልድ ጥያቄ ያቀረበ እና በዚህ ሰዓት ምን አሉት? ሁም ሸሁም አዎ ጀነት ውስጥ ሲጋራ ከፈለክ ታገኛለህ፣ ግን የምትለኩ ሰው ጀሃነም እሳት ወርደህ ነው አሉት። እና እንዴ ጀሃነም ተንሸራትቼ ቢገባ ሲቅርብኝ ሲል፣ እንግዲያውስ ለአንተ ጤና የሚጎዳ ሲጃራም በጀነት ውስጥ የለም። ነፍስያ ሄዛን የምትፈልገው መልካሙን ኒዕማ ስለሆነ ጀነት ውስጥ ያለው በጠቅላላ መልካም ኒዕማ ነው ነው ወለኩም ፊሃ ማ ተደዑን እምትመኙት ነገር ሁሉ እዛው ጀነት ውስጥ ነው ያለው ነው የሚለው አላህ እዛ ያደርገን ይሄ ሁሉ ለማን ነው ሲባል ከአላህ ዘንድ የሆነ ለአማኞች የተሰጠ መስተንግዶ ነው እስቲቃማ ላላቸው በዲናቸው ለጸኑ ሰዎች ነው አላህ ጽናትን ይስጠን ዋና አሁንም የሚያስፈልገን ጽናት ነው ለዚህ ነው ፋቲሓ ላይ ሆነን በቀን 17 ጊዜ ማለት ነው ኢህዲና ሲራጥ ልሙስተቂም የምንለው ቀጥተኛውን መንገድ ምራን እንላለን ምን ማለታችን ነው ሐቅ ጠፍቶብናል ትክክለኛው ሃይማኖት የቱ እንደሆነ አላወቅንም ማለታችን አይደለም። ኢስላም ትክክለኛ ዲን ነው፣ እውነተኛ ሃይማኖት ነው። ከኢስላም ውጭ ያለው ሁሉ ባጢል ነው። ምራን የምንለው ግን ቢማዕና ተቢትና ጽናትን ስጠን ማለት ነው። አንድ ጊዜ መንገዱን አመላክተናል፣ አንድ ጊዜ ሐቅ መሆኑን አሳይተህናል። ለቀረው እኛን ብቻችን የምንወጣው አንተ አታስፈልግህም አንልም። ያስፈልገናል። እስከ መጨረሻው እስከ ዕለተ ሞታችን አላህ ሂዳያ ሊሰጠን ግድ ነው። ለዚህ ነው አላህም ወለዚነ ህተደው ዛደሁም ሁዳ ይላል። እነዚያ የተመሩ ሰዎችን አላህ ምራቻን፣ ቅኑን ጎዳና ምራቻን ጨመረላቸው ነው የሚለው እስከ ዕለተ ሞታችን የአላህ እርዳታ ያስፈልገናል። ለዚህም ፋቲሃው ላይ ምንድነው የምንለው ኢያከ ወኢያከ ነስተዒን፣ በእኛ በኩል ያለውን ቃል ኪዳን ለመፈጸም ቃል ገባን። ኢያከ ናዕቡድ አንተን ብቻ ነው የምንገዛው፣ አንተን ብቻ ነው በህይወት ዘመናችን የምናመልከዋለን። ነገር ግን ብቻችን አምልኮን በአግባቡ ለመፈጸም አንወጣውምና ወኢያከ ነስተዒን፣ አንተኑ ብቻ እርዳታ እንጠይቃለን። ያንተ እገዛ ያስፈልገናል። ረሱል ሰለላሁ አለይሂ ወሰለም ኢዘስተአንተ ፈስተዒን ቢላህ እገዛና እርዳታን ስትሻ በአላህ ታገዝ፣ በአላህ ተረዳ ነው ያሉት። ስለዚህ በአላህ እገዛ ጽናት ያስፈልገናል ማለት ነው። በእስቲቃማ ጉዳይ ነፍስያችን ልታስብበት ይገባል። አንደኛው ዱዓ ነው ማለት ነው። ለእስቲቃማ የሚያግዘን ነገር በዚህ አየት መሰረት ሁሌ ዱዓ ማድረግ አለብን። ያ ረቢ መጨረሻችንን አሳምረው ማለት አለብን። ረሱል ሰለላሁ አለይሂ ወሰለም በሱጁድ ላይ ሆነው ብዙ ጊዜ የሚያበዙት ዱዓ የትኛው ነበር? ያ ሙቀሊበል ቁሉብ ፈቢት ቁሉበና አላ ዲኒክ አንተ ልቦችን እንደፈለግ የምትገለባብጠው ጌታ አላ ሆይ፣ ልባችንን በአንተ ዲን ላይ አጽናልን። ጽናት ስጠው ነው የሚያምረው ፍጻሜው ሲስተካከል ነውና ነው። ሌላው ሁለተኛው ደግሞ መልካም ሰዎች ጋር ወዳጅነት መፍጠር፣ አኼራን ከሚያስታውሱን መስመር ስንሳሳት ከሚመልሱንና ከሚመክሩን ወዳጆች ጋር ጓደኝነት መፍጠር ይገባናል። አኼራን የማያስታውሱ ኃጢአት ላይ ስንወድቅ የማይመክሩን፣ ስለ አላህና ስለ መልክተኛው የማይነግሩን ጓደኞች ይቅሩብን። አይጠቅሙንም፣ ያበላሹናል። አላህም በቃሉ አስቀድሞ እንደተናገረው

ከመስመር አሳሳተኝ አጠመመኝ ይላል። ወካነ ሸይጣኑ ሊል ኢንሳኒ ኸዙላ፣ ሸይጣን ለሰዎች ምንድን ነው አዋራጅ ነውና ማለት ነው። ስለዚህም ጥሩ ወዳጆች ጋር ልንኖር ይገባናል። ጓደኝነት መመስረት ያለብን አላህና የመጨረሻውን ቀን ከሚያስታውሱን አማኝ ባሪያዎች ጋር ነው። የሌላው ጓደኝነት ይቅርብን አይጠቅመንምና ማለት ነው። በሦስተኛ ደረጃ ደግሞ ሸሪአዊ የሆነ ዕልም መፈለግ አለብን። እውቀት ሰበብ በመሆን ከጥመት መንገዶች ይጠብቀናል። ዲናችንን ካላወቅን በአግባቡ ካልተማርን እንዴት አድርገን ነው ሐቅን ከባጢል መለየት የምንችለው? ስለዚህ ለሸሪዓዊ እውቀት ቅድሚያ በመስጠት ዲናችንን ከነፍስያ የጀምሮ ሁላችንም ልንማር ይገባናል። አራተኛ ደግሞ ተጥቢቅ የምናውቃቸውን ነገሮች በተግባር መቀየር፣ ዒባዳ ላይ መበርታት አለብን፣ ጎበዝ መሆን አለብን። እውቀት ብቻውን ሳይሆን በተግባር የተገለጸ ነገር በተለይ ሰላት ላይ በመጽናት ምክንያቱም ሰላት በራሱ ኢነሶላተ ተንሃ